በዚህ ቪዲዮ ውስጥ በሱጁድ አቋቋም ላይ ያለውን ሳይንሳዊ አመለካከትና በጥናት የተደረሰባቸውን አስገራሚ ተአምራቶችን እንዳስሳለን። ሱጁድ ወይም ሰጅዳ በዕለት ተዕለት ስግደት ወቅት የሚደረግ ልዩ አቋቋም ሲሆን፣ ሙስሊሞች ቢያንስ በቀን አምስት ጊዜ ማድረግ የሚገባቸው አንዱ የስግደታቸው አካል ነው። ምንም እንኳ መሰረታዊ የሆነው የስግደት ዓላማ የአካል ብቃት እንቅስቃሴን ማምጣት ባይሆንም ነገር ግን ለሰው ልጆች ሰውነት በርካታ የሆኑ የህክምና ጠቀሜታዎችን ያመጣል። ነቢዩ ሙሐመድ ሶለላሁ አለይሂ ወሰለም እንዲህ ብለዋል፣ ስግደት ለበርካታ በሽታዎች መድኃኒት ነው። ስለሆነም በየዕለቱ የሚሰግድ ሰው ከበርካታ በሽታዎች ይጠበቃል። አንዳንዶቹን እንዳሉበት እንኳ ከማያውቃቸው በሽታዎች ሳይቀር ይጠበቃል። በአንድ ሰሂህ ሐዲስ፣ ነቢዩ ሙሐመድ ሶለላሁ አለይሂ ወሰለም ስጁዱንና ሩኩዑን በእርጋታ እንዲያከናውኑና ሰውነታቸውም ሲዘና ብቻ እንዲነሱ ይመክራሉ። ስለዚህ ሱጁድ የሚያደርግ ሰው የሚያገኘው የመጀመሪያው አዎንታዊ ውጤት ለሀያሉ ጌታ አላህ መቅረቡና በዛ ሁኔታ ላይ ሆኖ መለመን መቻሉ ነው። ይህ ትልቅ ስነ ልቦናዊ ጠቀሜታ አለው። ምክንያቱም ህይወት በጭንቀት የተሞላች እንደመሆኗ ለተጨነቀ ሰው ፋታ ይሰጠዋል። በዚህ አኳ